በጣም እንትን እና በጣም ተርብ ያለው ወን ዩ ቼንጂንግ ልብስ ከጠዋት እስከ እንትን ማለት ነው። ኦኬ እሺ፣ ተርባለች ብለን ራሱን ትበል ማለት ነው። እናትየው ጠየቀቻት። ለምንድነው ልጅ ተርብ ያለው ምትዩ እኔ ምግብ አልገዛልሽ ምናምን ስትል ለዮኒ ማኛ ዴዚ ራሷ ምግቡ ላይ ፍሪጁ ምግቡ ሙሉ ነው ከአንድም ሁለት ፍሪጅ አለች። እሺ ተባለ። እኔላ አቢዝ ምልሽ ማለት ነው። ሊሳ ሲባል ይቺ ልጅ በቲክቶክ ነው የምናውቃት፣ አደለ? አማርኛ እያቆላጠፈ ስታወራ ምናምን ነገር። ኢትዮጵያ ሄዳ ቢዝነስ ፕሮሞሽን ምናምን ነገር ማለት ነው። ኦኬ ተባለና፣ እናትየው ፋይናንሽሊ ድድን ሴ ገንዘብሽን ሴቭ አድርግ፣ የመኪና ገዝቼ ልሽ አለው። ምንድነው ሬንት መክፈል አለብን፣ ትምህርት ቤትሽ መማር አለብሽ፣ አላለቻትም ማለት ነው። ሺ ሊተራ ፓክተር ስታፍ

እናት ልትጠየቅ አትችልም። እናቷ አንድ ናት። ባላት በሰው ኃይል ባላት አቅም ልጇን ጥሩ ምግብ መመገብ ፈለገች፣ ልጇን ጥሩ ቤት ማስኖር ፈለገች። ግን የኢትዮጵያ አሰራሩ አንደኛ ሕግም ስለሌለ ማንንም ከሰች፣ ማንንም መስትክል ማስያዝ ስለማትችል የፈለጉትን ወንዶችም ሲተራኮላት ስለነበር ዴዚ ዋን ሺህ ሀበሻ ኤክስፔሪንስ ዳስ ላይ ወይ እንትን ከዛም ደግሞ ላይክ አቢዩዝ የሚለው ቃል የመጣው መች ነው ሲባል ደግሞ

ን ንትስል ትምህርት ቤት ስትሄድ ቢርባት ኖሮ ምናምን የነበሩት ጓደኞቿ ልብሷ ንጹ ባይሆን ፀጉሯ ንጽህና ባይኖርም ማለት ነው። ስ ዝም ብለሽ ገብተሽ መውጣት ብቻ አይደለም ገባች አይደለም እና እናትየው ደግሞ እኔ ለልጅ ይ ፎ መኪና ተገዛላት እና ምናምን የሚባለው ማለት ነው እናት የው ውጥ ገዛውላትና ብላ ለ ያወራችው፣ እኔ እስከምችለው ድረስ ምን አለ መሰለሽ፣ አንድ ነገር ልንገልሽ። መጀመሪያ እቺ ሴት እናትየው ሁለት ስራ ትሰራ ነበር። ሁለት ስራ ከሰራች ረጅም ሰዓት ከልጇ ጋር በቂ ሪሌሽንሽፕ አልነበራትም ማለት ነው። ልጅቷን አላወቀቻት። ምን እንደምትፈልግ ነው ማቴሪያል ማሟላት አይደለም ፍቅር የሚባለው። አሁን እኮ እናትዬው ለክፋት ብላ አይደለም ግን ሀብ ናረገ ያ ነገር በቃ ግንኙነት የላቸውም። ልጅቷ አቢስ አቢሰርጋል ኢትዮጵያ በሄደችበት ሰዓት ደግሞ አንድ ነገር እኛ ሁልጊዜ ብዙ ጊዜ ወይ ቤት እንገዛለን፣ ወይ ብዙ ስራ እንሰራና ለልጆቻችን ያንን መስጠታችን ነው የምናውቀው። ግን ሪሌሽንሽፑ የት ነው የሚፈጠረው? ሁለት ስራ ተሰራች ጠዋቶ ተሽማታ ነው የምትገቢው። ትልቅ አይደለች እንዴ ትልቅ ብትሆንም ልጆችሽን ከልጅነታቸው ጀምሮ ባስተዳደግሽ ኮንትሮል አሁንችን ለምንድነው አስራ ስምንት እያልሽ ማትወጪ ምናምን ይሏታል። ግን በአስራ ስምንት ዓመት እስከ አስራ ስምንት ዓመት ልጆችሽን ኮንትሮል ማድረግ ሲበ- በጭንቅላታቸው መጫወት ትቻልች። ለክፋት ብለሽ አይደለም እናትየው በራሷ መንገድ እንደዛ አድርጋ አሳደገቻት። ለልጅቷ ግን ያ ነገር አሁን ለምሳሌ ታዋቂ እንድትሆን ኢትዮጵያ መሄድ ትፈልግ ነበረ ሰምሃው ደከማት። ልጅቷ ስላልፈለገች የእናትዬው ድሪም ስለሆነ ግን እናትዬው ራሷ መታወቅም ስለምፈልግ እዛ እንድትቆይ ያደረገቻት ቤት ደግሞ ለምትለው ቀኑ ምን ውድ ነው የምትለው አለች። ዴይዚም እናትዬውም ተናግረዋል። ዮኒ ላይ ለምንድን ነው የሄዳችሁት ኢትዮጵያ ሲባል ለሶስት ወር ኮንትራክት እዛ ላይ ተመኛለች ዴይዚ። በቃ አንቺ ከእናትዮው ጋር ጥላች አለብሽ? የእነዛ የለብኝም፣ በፍጹም እኔ ለእናትዮው ነበር የለብኝም። ለልጅት ለእናትዮ ነው ወይ ዶክተር? ደግፍ ነበርእስ አንድ ኔ ተናግር ይወጣለ ከምሬ ነው አንድ ስ እኔ እናትዮውም ታሳዝነኛለች። እኔም እንግሊዝ ሀገር ነው የምኖረው፣ አራት ልጆች አሉኝ፣ ሁለት ሴት ልጆች፣ ሁለት ወንዶች አሉኝ። ነገ የሚፈጠር ነው ይሄ ነገር፣ የሚመጣ ነው በሁሉም ሰው ህይወት ላይ። ማነው ፍቅርም ያለ ነው። በእኛም አፍቅረና ልጆቻችንም ነገ ያፈቅራል። አሁን ሁላችሁም በበጎነት አስባችሁት ከሆነ እንዲህ መከራከራችሁ፣ መወያየታችሁ በጣም ደስ የሚል ነገር ነው። ይህንን ራሱ ይሸው አድርጋችሁ መወያየታችሁ ሁላችሁም ትመሰገናላችሁ፣ የቤቱን ባለቤት ጨምሮ ማለት ነው። ነገር ግን የምናወራው ስለ ህይወት ነው፣ ስለመኖርና ስለመሞት። ከምሬ ነው የምላችሁ ይህ ቀላል ነገር እንዳታረጉ። ፍቅር የያዘው ሰው ምንም ያደርጋል፣ ምንም። ለዚች ልጅ አሁን ከአሌክስ ውጪ ምንም የሚታያት ነገር የለም። እናንተ አፍቅራችሁ ከሆነ ልታውቁ ትችላላችሁ። ካላፈቀራችሁ ግን ሊገባችሁ ስለዚህ፣ እንኳን አይደለም ገንዘቧን፣ እንኳን አይደለም ያላትን ነገር እራሷ ሕይወቷን ሰውነቷን ሰጥተዋለች ለአሌክስ። ስለዚህ እሱም ደግሞ እንደ ወንድ ያፈቅራታል። ካፈቀራት ደግሞ እሱ የነገ ሚስቱ ነች የሚወዳት ነች፣ ለሱ ሁሉ ነገሩ ነች። ወንድ ልጅ ደግሞ በባህሪ ሁሉ ነገር መቆጣጠር ይፈልጋል፣ የሚወዳትን ልጅ ሁሉ ነገር። እኔ የሚስቴን ሁሉ ነገር ነው የምቆጣጠረው።

አብርሃምን አንተ ጥያቄ አለኝ። አንተ ሴት ልጅ አለኝ አልክ፣ ነገ ሴት ልጅ ለፍተህባት አባት አድጋ ምናምን በመማሪያዋ ሳትራሷ በመቻለዋ ልክ የማይረባ ሌላ ሀገር ወይም ቤተሰቧን የገደለባት አንተ፣ አሁን አንተ አልገባህም። አንተ በሱ ወገን ስለሆንክ ነው። ረዳሃለሁ፣ አውቃለሁ። አንዴ ስማ ይኸውልህ፣ አንዴ ስማ ይኸውልህ፣ እናትየዋ እናትየዋ ምን ጊዜም እናትየዋ ልክ ናት። ፍቅር ነው፣ ፍቅር ነው፣ ፍቅር ነው ፍቅር ብሎ ነገር የለም። ካፈቀራት ደግሞ መምጣት አለበት፣ እራሱን ችሎ የመሄድ አለበት። ሴቷ ጋር ሂዶ እንዴት ነው አሁን? እሷን እንደው ሂጂ ብትባል እንዴት ሊያስተዳድራት ነው? እሱ ስደተኛ ገና የአንትን ይሄ ሻርክ ልሶት የመጣ እግሩ እንኳን አደረቀ። ፍቅር ፍቅር ፍቅር እያላችሁ ልጅቷን የልብ ልብ ሰታችኋት ነው፣ እዚህ ጣጣ ውስጥ የከተታችኋት፣ እናቷን እንድትሳደብ ብሎም ደግሞ የሀበሻ እናቶችን እንድትሳደብ አይገባህም። እንዲ አንተ ደነዝነክ እንዴ? የሀበሻን እናት በሙሉ እኮ ነው ልጆቻችሁ ስታሳድጉ ትበድላላችሁ፣ ደነዝናችሁ ብላ እኮ ነው የሰደበችው የአንተን እናት ጭምር ማለት ነው። አንተም ሀበሻ ኢትዮጵያ ውስጥ ከሆንክ ድረስ እናትህን እናታችን እኛን ልክ ናት። ምንም ብታደርግ ለኔ ልክ ናት። ለምን በብላ ዘገዘተኝም እናቴ ልክ ናት። አውራ ሞት ነ አብራ ላይ ካንተ ዝምላ እንትና ከሚያላችሁ ምን ልጅ ከመገደል ይከተታችኋል አ አታለባብሰ አብርሃም አንተ ኦሬንጅና አፕል እያወዳደርክ ያደሰው ነህ። አዎ ሰላም እንደዚህ ቀጥታ ጠይቂው አብርሃም ማለት ነው። እኔ ሚስቴ አካውንት አለኝ ምናምን አልክ አይደለም? ይሄን ጥያቄ እንድትመልስን ይፈልጋሉ። አታወራ ቆይ ደምደም ታወራው እየሰማኝ አይደለም አንተ አብርሃም። ግን ያው ጥያቄው እሱ የሚስቴ አካውንት አለኝ ያለው ከገባች በኋላ ወይስ ቤተሰቦቹ አካውንቷንና ኢንፎርሜሽኗን ላንተ ቀድሞ ሰታውክ ነው ያገባሃት? እንዴት ነው? እኔ አካውንቷ አለኝ ስትል እንዴት ነው ሳትጋባ አብረሳት ሳትኖር የሰው የምትይዘው? ይውጣ ዋክሽ ዝብሎ እሱ ለልጁ ተልኮ የመጣ ነው የሚመስለው። አደለም ካምራ፣ አደለም ነገር እንዳትሆኑ። ኔ ስለ ራስ አንተ ልጅ አለኝ አልክ ሰማንክ፣ ሚስት አለኝ አልክ ሰማንክ። እኔ ሚስቴን አካውንት ኔን ኮንትሮል ማድረገው ምናምን እኔ እያልኩ የነበረው ማለት ነው ሳይጋቡ በተለይ አንድ ላይ ሳትኖር ወረቀት ሳይኖርክ አንድ ሳ ሰውን አካውንት መያዝ አያስፈልግም። ስፔሻል ደግሞ ከወደደች ወደደች እኮ። እኔ እኮ ያንተ ሚስት ነው የጠየቅኩህ። ቤተሰቦች ሚስትክ፣ ሳታገባ አንድ ላይ ሳትኖሩ ወረቀት ሳይኖራችሁ ነው ኢንፎርሜሽኗን የሰጠችው። ላንተ የሁሉ ነገሯ እንደ ከኢንፎርሜሽን በላይ ሰውነቷን አንሰታኝል፣ እንደ ህይወቷን አንሰታኛለች እኮ

ይሄ ነገር ተመክራን የመጣችው አቢውዝ የሚባለውን ወርድ መጀመሪያ አልተጠቀመችበትን። አሁን ኬዙ ከተጀመረ በኋላ ተነግሯት ነው። ስሚ እውነቱ ነው። ሊቪንግ ነግረሻል አይደለሽ? ሊቪንግ ኢን አሜሪካ፣ ሁላችንም እኮ አሜሪካ ውስጥ ነው የምንኖረው። አሜሪካ ውስጥ እኮ ሶስት ልጅ ያማሩ ልጆች ያሳድገናል ይኖ ትልቋ ልጅ የሀያ ምናምን አመት ናት። ና እንደዚህ ሳወረት ምን እንዳልሽ ማም ለሚ ሴይ ሳምቲንግ ቱ ዲስ ገርል ነው ያለችው። አይዶን ፕሌይ ዊዝ ማይ ማሚ ነው የምትልሽ ብታይ እናትስ እና እናት እኮ አን ከንዲሽናል ላብ ያላት ናት። የወለዳችሁ ትኖራላችሁ፣ እዚህ ፊሊንጉን ንገሩኝ እስኪ፣ የልጅ ፊሊንግ። እቺ ሴትዮ እኮ ስለ ልጇ ኬር አድርጋ ነው እንጂ ከንትሮል አድርጋማ አይደለም። ያ የት እንደሚደርሱ እነዚህ ልጆች ካላስተማርሻቸው አቅጣጫ ካልሰጠሻቸው የት እንደሚደርሱ ማየት መቻል አለብሽ። አንዱ ወንድ ደግሞ ለአውራ እያለ ነው ወንድ ነው መሰለኝ። አደራ አደራህን፣ ስምህ ብሩክ ነው የተባረከ ነገር አውራሽ፣ ንገሪኝ እወዳቸዋለሁ፣ እንዳሰድቡኝ አደራ። አይ እኔ ከማዘር እናቴን ስለመወዳት ባላንስ የሆነ ነገር ለመናገር ነው። ተሳሳትኩኝ፣ ታርሙኛላችሁ። ቶች በጣም መወዳችሁ ማከብራችሁ። ምንድን ነው የእኔ ሀሳብ ምንድን ነው? አሁን ልጅቷ ትንሽ ሰክራለች ብዬ ነው የማስበው። ምክንያቱም እድሜያም ትንሽ ያለችበት ሀያ አንድ አመቷ ስለሆነ እራሷ መቆጣጠር የማችልበት ቦታ ነው። ፍቅር አለ። እንደገና ደግሞ ከእናቷ ጋር ምን ደግሞ ይሄ አለመግባባት አለ ግን ሆኖም የምንከበረው ሰዎች እኮ አገራችን አንድ አባባል አለ፣ ባለቤቱን ካልናቁ አጥሩን አይነኩ የሚባል ነገር አለ እና ቤተሰቦቻችን የመጀመሪያ ቅድሚያ ናቸው። እና ቤዚክ ከኋላ የሚመጡ ነገሮች በኋላ ይመጣሉ። ትዳርም ስንይዝ እና እነዛ መከበር አለባቸው። በሁለት መስፋት የመጀመሪያ እሱ ነው በቃ። የትኛው ኖ ከተባለ እንዴት አድርጎ ነው ነጌ ትዳር ተደ እናት እንዴት መጣ ነው አሁን ችልጅ ትወልዳለች፣ አግብታ ቁጭ ትላለች። ማነው መርከብ እሷን እንትን የሚላት? እና ከእናቷ ጋር እናቷን የሆነ ነገር ማሳመን የእሷ ስራ ነበረ። እኔ እናት እኮ እናቶቻችን እኮ አልተማሩም እኮ። ባዮሎጂ ከሚስሪያ አያውቁም። መንፈሳዊ ነገር አልተማሩም አይደል? ተው ሲንባል ነው የምንሰማ፣ ከቤት እንዳትወጣ እንሰማቸዋለን። በቃ በመንፈሳዊ ነገር ሲታይ በመጀመሪያ እናት አባትን አክብር እኮ የመጀመሪያው ቤዝ የሃይማኖት መሰረት ማለት ነው። እና እናት አባትን ማክበር መስማት የመጀመሪያ ነው እና እንደው በሃይማኖቱን ቀርቶ ራሱ በሳይንሱ ነገር ከእሷ ጋር ኮሚኒኬት ማድረግ ነበረባት። በተቻለ መስመር እናቷ እንደሳ ላትማር ትችላለች። በአሁሉ እንጂ ከሚስ ደረሰች አንደስ ትችላለች። እናትዬዋ ልትደክም ልትናገር ትችላለች። በባሏ በሆነ ነገር ሞች ልትሆን ችላለች። ግን እናቷን ማረጋጋት